የተፈጥሮ ጥበቃ ስራ በልዩ ትኩረት እየተከናወነ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በአማራ ክልል ደቡብ ወሎ ዞን አርጎባ ልዩ ወረዳ ቃሉ ደሴ ዙሪያና ለጋምቦ ወረዳዎች ለተፈጥሮ ሀብት ጥበቃ ተግባር ከችግኝ ማፍላት ጀምሮ በትኩረት እየተሰራ መሆኑን ምክትል ጠቅላይ ሚኒስትሩ አስታውቀዋል። መሬትን መንከባከብ ስንችል ልዩ ስጦታ የሆነውን የመኖር ዋስትና እንዲሁም በምግብ ራስን የመቻል ነፃነትን እናገኛለን ሲሉም ገልጸዋል። ኢትዮጵያ በዓለም የንግድ ድርጅት ስብሰባ ከ19 ሀገራትና ከዓለም ባንክ ድጋፍ ማግኘቷን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ በአምስተኛው የዓለም የንግድ ድርጅት ስብሰባ ላይ ኢትዮጵያ ያከናወነቻቸውን ተግባራት በተመለከተ በሰጡት መግለጫ ስብሰባው የተሳካ እንደነበር አንስተዋል። እስካሁን ከ964,000 ሜትሪክ ቶን በላይ የአፈር ማዳበሪያ ጅቡቲ ወደ መድረሱን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ከዚህ ውስጥም ከ836,000 ሜትሪክ ቶን በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን ሚኒስቴሩ ገልጿል። በትግራይ ክልል ማይጨው ፓርቲክል ቦርድ ፋብሪካ ውስጥ በተከሰተ የእሳት አደጋ የሶስት ሰዎች ህይወት አለፈ። በአደጋው ከሟቾች በተጨማሪ በስድስት ሰዎች ላይ ከባድና ቀላል ጉዳት መድረሱ የተገለጸ ሲሆን አደጋው በቁጥጥር ስር መዋሉም ተገልጿል።